በቃ ያልቻልኩ ማልኩኝ ያልኩኝ ጣርኩኝ ለፋው፣ ግን እሱ ሊያምነኝ አልቻልም፣ ሊረዳኝ አልቻለም። አላችሁ አላችሁ፣ ሀይሚም አለቻችሁ አለቻችሁ። የሀይሚና የብሩኬ አንድነት ፍቅር ስለማይገባችሁ ዛሬ ይህንን ግጥም ጋብዛችኋለሁ። ኦኬ፣ አዳምጡ እስከ መጨረሻ ድረስ። ሰላም ጤና ይስጥልን። እንዴት ናችሁ ቤተሰቦች? አለሁ እኔ ደህና ነኝ እግዚአብሔር ይመስገን። እ ግጥም ለብሩክና ለሀይሚ ይገልጻል ለሚለው አዳምጡ እስከመጨረሻ ድረስ። ኮድራችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። እናመሰግናለን። ወደ ግጥሙ። ያን ጥያቄ ልጠይቃችሁ። ብለሽ ብለሽ ብለሽ ሞክረሽ ሞክረሽ ሞክረሽ ያኔ ፍቅር ግንኙነት ለማስቀጠል ሞክረሽ ሞክረሽ አቃተሽ ልበለሽ? የኔ የምትይው የፍቅር አጋርሽ አልረዳም ማለሽ በአንድም በሌላ ምክንያት ብቻ ወይ ጊዜ አልሰጥንሽ ሊሆን ይችላል፣ ወይ አላመንሽ ሊሆን ይችላል፣ ወይም ደግሞ እንዴት ነው በቃ ለአንቺ የሚገባሽን ክብር እየሰጠሽ አይደል ይሆናል፣ ወይ ደግሞ ክብር ምናምን ብቻ ብዙ ነገሮች እና አንቺ ብዙ ሞከርሽ፣ ብዙ ጣርሽ፣ አቃተሽ ምንድን ነው ምታረ እና ያን ሰው ማጣት አትፈልጊም፣ ያ ሰው ከህይወትሽ እንዲወጣ አትፈልግም፣ ያ ሰው ከህይወትሽ እንዲወልቅ አትፈልጊም። ግን ደግሞ በአንድ በኩል ደግሞ ለአንቺ የሚገባሽን ነገር እያደረገ አይደለም፣ ተንከባከበሽ አይደለም ሊሆን ይችላል። ሜይ ቢ ጊዜ መስጠት ባለበት ልክ ጊዜ እየሰጠሽ ላይሆን ይችላል። ብቻ ብዙ ነገሮች እያደረገ ነው ሰው ምንድ ነው የምታረገው እዚህ ሰው ትለያያለሽ ወይስ ሌሎች ውሳኔዎችን ትወስዳለሽ? አንድ እህቴ በጣም እንደዚህ ጨንቋት፣ በቃ ከብዷት ምናለች እንደው ህይወቴን አትረፍልኝ ብላ ደወለችልኝ ምን አይነት ንግግር ነው ደግሞ ምን ማለት ህይወቴን አትረፍልኝ ምን አጋጠመሽ እሱ ምን ሆነሻል አልኳት በቃ እኔ አልቻልኩም አልኩኝ አልኩኝ ጣርኩኝ ለፋው ግን እሱ ሊያምነኝ አልቻልም ሊረዳኝ አልቻለም እኔ በቃ ምን ላድርግ ከዚህ በላይ ቤተሰቦቼ ለሱ ይሄ የምትችለት አይነት ነገር አወራችኝና ብዙ ሰሟዋል። በእሷ ቦታ ሆኜ የራሴንም ለማየት ሞከር። ከዚ የመጨረሻ በቃ እኔ አሁን የመጨረሻ ከሰራልኝ በቃ የስራ ደውዬ ከሰራልኝ፣ ሰራልኝ ካልሰራልኝ፣ የመጨረሻ ውሳኔ ነው በረኪ እነጠቃለሁ ብዬ ራሴን አጠፋለሁ ብዬ የደወልኩት እና ምን ትመክረኛለህ ብላለች። ምንድን ነው የምትሏት አሁን እናንተ? ነው እና ማለት በሞትና በህይወት መካከል ሆና ነው እንግዲህ የደወለችው ሴት ብሎ ትሏት የማጠብቁትን አይነት ምላሽ ይሰጥባትን፣ ማለት እህቴ ብትሆን ምንድን ማድረግ ብች ነው? ታናሽ እህቴ መጣ እንደዚህ እንደዚህ ላረግ ነው። የኔ እህት ህይወት እኮ እንደዚህ አይደለም እና ምን ብታበረታት ውስጣለች? ማለት እህቴ ብትሆን የማደርገው ልንገራችሁ በጠፊ ነው ማለት ህይወትን እንዴት ነው የተመለከታችሁት? እንዴት ነው የተመለከትሽ ወይ? ምን ማለት ነው? ገና ለገና በህይወትሽ ላይ አንድ ሰንበሪ ሰው መጥቶ የሆነ ከህይወትሽ ላይ ሊወጣ ስላለ ነው ራሱ የምታጠፊ? ለዚህ ነው የተፈጠርሽ? ቀይ ማቀብሽ ይህ ነበረ? ልቆጣትና ጀስት ልክ እንደዚህ ያልኳት ማለት አልኳት ራሱ ልታጠፊ ሴት ልጅ ዝም ያለች ጊዜ ነው ነገሮች እንዳበቁለት ማወቅ ያለብን፣ እና ተናጋሪ ከሆነች እውነትም ያንን ፍቅር ትፈልጓለች። ሪሌሽንሽፑ እንዲቆም ትፈልጋለች። ዝም ስትልስ ደክሟት፣ አልበቃ፣ ሰልችታት፣ ደካማት በቃ ማውራት። ለዛ ነው ዝም የምትለው። እና ስትናገር ንግግሯን አትጥለው ፍቅር ስለሆነ ወድቆ የማይሰበር ቢገፉት የማይወድቅ ቄም የማይቋጥር የሆንኩት ግን ከምን ከምን አበዣሽ ሰው ነው? እያለቀስኩ ሳቅ የማስሰው እየታገልኩኝ የፈገግ የምለው እየተሸነፍኩኝ የሩቅ የማየው ከምን ከምን አዋህዶ ነው? እያሸነፉኝ የማዝነላቸው እየበደሉኝ ይቅር የምለው እየሸወዱኝ ዳግም የማምኖ ግን ቆይ ከምን ከምን ሰምቶ ዝም አለ ጆሮዬ። አይቶ ዘማለ ሀይኒ ኦርክ ታግሰ እስከቻለ ትግሥትን ያህል ምን አለ። ሰው በወደደው ይደክማል፣ ሰው ባፈቅረ ይከንፈል ኦርክ ታግሰ እስከቻለ መቻለን ያህል ምናለ ያምለኔ ያምለኔ ለኔ ስለው እኔም ለኔ ስለው ቆንጆ ከሱ ወዲያ የሌለ መሰለው የሌለ

ነልበሉ የሀይሚ ንጉስ ማንነቱን እራሱን ያውቃል። በቅርብ ጊዜ ደግሞ አሁን ዱባይ ጉዞ አላቸው የዛን ጊዜ ደግሞ ምንትሉ ይሆን በግድ ከሌላ ሰው ጋር አየንህ፣ በግድ ከሀይሚ ጋ ተለይ። ሀይሚ እኮ ሰኩሪቲ ናት። አዎ ሰኩሪቲ ናት። ሴት ልጅ እኮ ናት። ሴት ልጅ እራሷን ስትር ስታደርግ፣ ራሷ ስትወደድ፣ ራሷን ስታከብር፣ ስትር ትላለች እና ከወንድ እኩል ታዲያ ኢዊኝ ውኝ ማለት አለ። እንዲ ከወንድ እኩል ባለትዳር ከሆነች አንድ ሴት ልጅ በቃ የትዳርነት ኃላፊነቷን የምትወጣው፣ ወንድ ደግሞ ቤት ውስጥ ግዴታ መዋል የለበትም። ከጓደኞቹ ጋር ይገናኛል። እሷን መውጣት ባለባት ሰዓት ትወጣለች። ሶ ይሄን ያክል እቤት አዋላት እያላችሁ እየጻፋችሁ በራሳችሁ እያስመሰላችሁ የምትኮምቱ የምትፖስቱ ፖስት እየታመማችሁ ነው። እያመማቸው ነው አይደል? ሲጀመር እነሱ ከውጭ የመጣ እንግዳ አለ ቤታቸው ማለት ነው። እና እንግዳ ተታ እንዴት ይሄዳለች? ወንድ ነው ቤት መዋላ ያለበት ወይስ ሴት ነው? ስለዚህ እንግዳ ፊት ደግሞ ወንድ ልጅ አብሮ ከሚስቱ ጋር መጀስ ቤት ውስጥ ቁጭ ብሎ አይሁልም፣ ወጣ ወጣ ማለት አለበት። ወንድ ቤት አይሁልም እኮ እንኳን አይደለም የዛን ቀን የቲክቶክ አዋርድ ቀን ሆኖ እንዲህ ለምንድን ነው ቤት የሚውለው ከሀይሚ ጋ ሃይሚ እንግዳ ካላት ኦኬ፣ እሱ ፈለገበት ቦታ እሄዳለሁ አላት። ሄዳለች ሄደ። መቼስ ባስፈቅድለት እዛ ቦታ እኮ አይውልም። እና ማለት ነው ይሄ ግጥም እናንተን ይመለከታል። እና ትንትንትን አርጋችሁ አዳምጡት። በተረፈ ቅጥል እያላችሁ እንግዲህ ሃይሚና ብሩኬን ወደፊት ወደፊት። ሃይሚና ብሩኬ ምንም ነገር አይሰማችሁ። ትናንትና ደግሞ በአየር ላይ ሳሚኛ አላለም፣ ፀጉሩን እየሰራችሁ ማለት ነው። ዛሬ ፏፍሽ ብለው ይመጡላችኋል። አዲስ ፀጉር የተሰራው ማታ ታያላችሁ ማለት ነው። ኦ ማይ ጋድ ስንት ሰው ይቃጠል መሰላችሁ። ደግሞ እኮ የሚቃጠሉት እኮ ባልቴት ባልቴት ሰዎች ናቸው። የመሬ ነው ባልቴቶች፣ የመሬ ነው እውነት። እዚህ ጋር ፎቶቸውን ባመጣው ትስቁባቸው አላችሁ ብዬ ነው እንጂ ረኔ በየናሃይሚ ፎቶ ለጥፌማ የእነሱን እኔ አለጥፍም። እዚህ ጋር በጣም እኮ ነው የሚያሳፍሩት። ሌሊት ሌሊት እኮ ነው ላይቭ የሚገቡት፣ ስራ የላቸው። የቤተሰብ ፍቅር አያውቁ፣ የፍቅረኛ ቀን አያውቁ፣ ምን አያውቁ። ሳይፋቀሩ ተጋብተው ልጅ ወለዱ። እናቴ ፍቅር በሰለጠነበት ሀገር በሌላሽ ብሎ ጥሏት ሄደ። አሁን ለወንድ ያላት አመለካከት ዝቅ ብሎ ቁጭ። ጥሩ ሰው ይምጣ መጥፎ ሰው ይምጣ ምንም አይነት ፍርድ አታውቅም። የሰው ሕይወት ውስጥ እየገባች እኔ እንዲህ ነበርኩኝ፣ የኔ ባል እንዲህ ነበር። ሲጀመር ማለት ነው ባልሽን ክፉ ሆነ መጥፎ ሆነ ከማንም ሰው ጋር ማወዳደር የለብሽም። ያገባሽው ባልሽን ከማንም ሰው ጋር ማወዳደር የለባችሁም። ገባችሁ? የኔ ባል እንዲህ ነበረ እንዲህ ነበር የሚወደ የመጀመሪያ፣ ከዛ በኋላ ደግሞ እንደዚህ ጠላኝ እንዲሆነ። የምትጠሉትም የምትወደዱትም በተግባራችሁ በስራችሁ ነው የምትወደዱት ማለት ነው። የምትጠሉትም እንደዛው ሰው፣ የሰው ህይወት አታመሰቃቅሎ። ሀይሚና ብሩኬ የልጅነት ፍቅር ይጣጥላቸው፣ ይስመርላቸው እውነት ድንግል ማርያም ከበላያቸው አለች አይደለ? ከፍ ከፍ ታድጋቸው ሁሌም ጠላታቸውን ተያዝላቸው፣ ሁሉ ጊዜ ማለት ነው እንጂ በዚህ ልክማ እነሱ እንዲጣሉ እንዲህ ጉድጓድ የሚቆፍር ሰው በጣም ብዙ ነው ያለው፣ አይደለም በዙሪያቸው። በኦንላይን ላይ ራሱ ለማጣላት በጣም ብዙ ሰው ነው ያለው። የሌለ ይፖስታሉ። ውሻ እንኳን ብሩኬ፣ ማንም ውሻ አልተባለም፣ ማንም አልተባለም። ስንት ሰው አለ ስንት ስንት ይትይወር አለ ሴንሲቲቭ የሚሰደብ ማለት ነው። ግን እናንተ ለብሩክ ብቻ ነው አይናችሁ በርቶ የሚታያችሁ ማለት ነው። ነገር ግን ደግሞ ቅመሜ ደግሞ ማለት ነው፣ ሁል ቀንም ማለት ነው፣ ታፈቅረዋለች፣ ትወደዋለች፣ ታከብረዋለች ሁሌ ማለት ነው። እየመረራችሁ ወጣርኩት። ደስታዬን ሳልጨርስ አጣጥሜን ሳልጨርስ እንዴት ነው ተሰናብቶኝ የሚሄደው ብላ ነው ጥላን ስፍስፍ ያለችው። እኔ ራሱ እንደምትወደው ያወቅኩት ትናንትና ነው። እግዚአብሔርን ትናንትና ነው ያወቅኩት። እውነት የምር የምር እንደምትወደው ማለት ነው። እና ብቻ ፈጣሪ ሁናቸው። ሴት ልጅ ካፈቀረች አፈቀረች ነው። ላፈቀረችው ሰው ነው ጊዜ የምትሰጠው ጊዜዋን ሁሉ ነገሯን መስዋዕት የምታደርገውና ፈጣሪ ያዘልቃቸው ነው የምለው ቤተሰቦች፣ እናመሰግናለን ባይ